እናደረግልሻለን እሺ የኔ ድምቀት የኔ ንግስት የኔ ጨረቃ የኔ ምን ልበልሽ ማለት ነው ሀይሚሻዬ እንኳን ተወለድሽልን ሀፒ በርስቴ ብያለሁ ዛሬ የሀይሚው የልደቷ ዋዜማ ነው እና እየገባችሁ ሀፒ በርስቴ ማለታችሁን እንዳትረሱ ማለት ነው ሰላም ቤተሰብ እንዴት ናችሁ ልኝ ደና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን እንዴት ዋላችሁ እንዴት አረፈዳችሁ አረፈዳችሁ ምንድነው እንዴት አረፈዳችሁ እንዴት አረፈዳችሁ ረፋዳችሁ እንዴት ነበረ ቀናችሁ እንዴት ነበረ ነው እኔ እግዚአብሔር ይመስገን በጣም ደህና ነኝ ያው ዛሬ የድምቀቷ ልደት ዋዜማ መሆኑ ነውና ያው ትናንት ብሩክ የሃይሚን ልደት እንኳን ትንሽ መታገዝ አክቶት ሴት ይዞ መጥቶ በሴት እሷን እንትን ለማስባልን ለማናደድ ነውና ያው ልደትሽን አላከብርልሽም የራስሽ ጉዳይ ዳኒ ያክብርልሽ ለማለት ነው እኛ የሷ እኛ እያለን እኛ እያለን ሃይሚ ሊከፋት እልፍ እልፍ የሚወዳትን የሚያከብራት ሰዎች አሉ ማለት ነው። እኛ እናከብርላታለን አንተ ከምታከብርላት ጥፍ በላይ አርግተን የምናከብርላት ዋዜማዋን እንኳን እንደዚህ አሸብርቀን አክብረንላታን ማለት ነው። ለእሷ አታስብ አንተ። መልክ ሰራህ አይደለ ትናንት ልደቷን፣ አንቺ ቆንጆ ልብስ ለብሰሽ አብረን እንሄዳለን ምናምን። እሷን ይዘህ ከመጣህ የዛ ጊዜ ነው ጦርነት የሚፈጠረው ብሩክ የዛ ጊዜ ማለት ነው። የዛ ጊዜ የእውነትም ሀይሚን ነቀካታል። የእውነትም ሀይሚን አታከብራትም ማለት ነው ማለት ነው። እና ነገ ልደቷ ይከበራል ማለት ነው። እና ዛሬ ደግሞ ስቶሪ ላይ የለጠፈችውን ነገር ደስ ይላል ማለት ድስት ግጣሙን አያጣም። እና እውነት እኮ ነው። እውነቷን ድስት ግጣሙን አያጣም። ለእሷም እግዚአብሔር የጻፈላት ትክክለኛ ሰው ወደ ሕይወቷ ይመጣል ማለት ነው። ያልተ በችኩል የሚሆን ነገር በኋላ መለያየት ነው የሚሆነው ትርፉ ማለት ነው። ያለ መግባባት ነው የሚፈጠረው ማለት ነው። እና ሳትግባቡ ጓደኝነት ጀምሮ እና ስትግባቡ የምትፋቱ ሰዎች ማለት ነው። አሁን ትናንት ያመጣሀት ልጅ እርግጠኛ የምትወደውን ነገር እንኳን በቅጡ ብታቀራሱ አይመስለኝም። ሲጀምር ደን በደህና ሴት እንኳን ብቀይራት ኦኬ ደስ ይለን ነበረ ማለት ነው። ኦ ማይ ጋድ በጣም ምች ስርዓት ያለች ልጅ ናት። ኩልናት ምናምን የሆነ የሚወደድ ነገር እንኳን ኖሯት ኦኬ። ግን የቀየርካት ከሀይሚ በተሻለ ሴት በምትበልጥ እንኳን አይደለም የቀይካ በጣም ዝቅ ባለች መሆን ሙልቅቅቅቅ ባለች በስተከኮሉ እንኳን ሰውን የማታክብር ሴት ነው ይዘህብን የመጣ እኮ ማለት ነው። ብሩኬ ሲቀጥል እኛ እሷም እሷም መሄድ አይመለካ አይጠበቅባትም ማለት ነው። ሲቀጥል እኛ አለልናት ለሀይሜ፣ እኛ አለልላት። እኛ እኛ እኛ በቃታለን የእሷን ልደት ለማክበር እኛን በቃታለን ማለት ነው። አይተካል አይደለ። በጣም ብዙ የሚወዳትና የሚያከብራት ሰዎች አሉ ሀይሚን ማለት ነው በእልፍ እልፍ። አንተ ብታከብርላት አንተ ባታከብርላት፣ አይ ዶን ኬር ምንም አይመስለንም ግን ሆነን ቀረ ግን፣ እስከ ልደቷ እንኳን ብትታገስ አንተ ለልደቷ ሴት ይዘህ ከመምጣት እስከ ልደቷ እንኳን ብትታገስ ኖሮ በጣም አሪፍ ነበር። አንድ ቀን እንኳን፣ አንድ ቀን መጠበቅ አቃተ። ፍቅርህን በአደባባይ አወጣ። ከአዲሷ ፍቅረኛ እች ናት አዲስ ህይወቴ እሷ ናት ከእሷ ጋር ነው የሀይሚ ልደት የሚሄደው ማለትህ በጣም ያሳፍራል ማለት ነው። በጣም ይደብራል። የእውነት የምነግርህ ማለት ነው እና በዚህ ያህል ልክ አይደለም። ሰውን ስትወደው አንዳንድ ጊዜ የዛን ሰው ክብር መጠበቅ አለበት ብሩኬ ማለት ነው። ለምን አብራችሁ ለማችሁም፣ ከፋችሁም ጥሩ ነገሮችን አሳልፋችኋል። ስለምታከብርህም ነው ተመልሳ እንኳን ለፈጽ ስትልክላት ያን ስጦታ የተቀበለች ብትንቅህ ኖሮ እንኳን የስጦታህን ውርውር አድግታ ፊትክ በተናትየር ነበረ። ግን ስለምታከብርህ ነው እሷ ደግሞ ትውስታ ስለማይፈልግላት ነው እቃውን የመለሰችው ማለት ነው። ግን አንተ ቢያኑ እንኳን ከእሷ ተሽለህ እንኳን አልተገኘህም። እሷ ፍቅረኛ አላመጣችም ወንድ አዲሷ ብታመጣ የወይ ዳኒ ነው፣ ዳኒ ራሱ ነው እየመጣ አንዴ ሰርፕራይዝ አደረኩሽ፣ አንዴ እንደዚህ ሆነ ምናምን እያላት የሚጠራት እንጂ እሷ እውነት ለሃይሚ ለዳኒ ደውላለትም እታውቃ ይመስለኝ፣ እርግጠኛ ነኝ ማለት ነው። እና ያን ያህል ናት እሷ ማለት ነው። ለአንተ ግን አንተ ለእሷ እንኳን ክብርና ስሜት የምትጠነቀቅ አይነት ሰው አይደለክም ብሩኬ። ለምን ብትል አንደኛ ትናንት ገና ልደቷ ሶስት ሁለት ቀን ዛሬ ወረዲ፣ ነገ ነው ልደቷ ዛሬ ወረዲ ዛሬ ኦልሬዲ ዋዜማው ነው። ትናንት ነው ያመጣት ልጅቷ ማለት ነው። ሁለት ቀን ማደር አርቋቁቶት ትናንት እንደዛ መልክ ሰርቶብን ለልደቷ አንቺ የሚያምር ልብስ ጥበብ ለብሰሽ ቆንጆ ሆነሽ እንትን ጥበብ ለብሰሽ ቆንጆ ሆነሽ ምናምን አብረን እንሄዳለን፣ ስጦታም አንቺ ትመርጭላት አለሽ። ኧረ እባክህ ሃይሚ እንደዚህ አይነት ነገር አይነካካትም ሲጀምር ማለት ነው ሲቀጥል ወይ ለሀይሚ መልእክት እያስተላለፍክላት ነው ሀይሚ፣ ያኛውን አብረን እኔ የገዛውልሽን ጥበብ እንድትለብሽ ምናምን ለማለት ፈልገ ነው። ግን አንተ ዳህ እንኳን ማለት ነው እውነት ንገር ከፈለገ ያከብርላታል። እየነገርከው ነው ለእሱ ማለት ነው ስ ልደቷ ሰኞ ነው እያልከው ነው። የብስ ለሷ ለሱ እየነገርከው ነው እሱ ራሱ እልፍ አርጎት ያከብርላታል። ተወው፣ እሱ ባያከብርላት ሚዲያ የሚወዷት የሚያከብሯት እኛ ያለንላት፣ አንደኛ ራሱ ያለውላት እማከብርላት እኔ ለሀይሚ አላንስ ማንም ሰው አያንስም እና ንግስቷ ሸበረቅ በይልን። አንቺ ብቻ እንዳይከፋሽ፣ አንቺ ብቻ እንዳይደብርሽ፣ የኔ ናት ብሩኬ የለም ብሩኬ ምናምን ብለሽ ምንም እንዳይከፋሽ። ከሱ የበለጠ ሰርግሽን ነው የምናስመስለው። አለምሽን ለማን ደስ ይበለው ብለሽ ሀይሚሻዬ ደስሽን ወደፊት እንዳሹ ድስት ገጣሙን አያጣም ሶፋ ክዳኑን አያጣም ማንም ሰው እግዚአብሔር የጻፈለትን